ድምፃዊት ሚት ቬሮኒካ ዳነን ምንድን ነው ያደረገችው? ይህን ስል ድምፃዊት ቬሮኒካ ዳነ ለመቤታችን ለቅድስት ድንግል ማርያም ንቅሳት ከኦርቶዶክስ ተዋህዶ ሃይማኖት ይፈቀዳል? ውድ የስፍና ሚዲያ ተከታታዮች በያላችሁበት ሁኔታ እናችሁ ሄዳነኛለው። እግዚአብሔር ይመስገን። በዛሬ ቪዲዮ ፕሮግራማችን የምናየው ድምፃዊት ቬሮኒካ አዳነን በተመለከተ ይሆናል። ድምፃዊት ቬሮኒካ አዳነን በሰሞኑ አነጋጋሪ የሆነውን የንቅሳቷን ሁኔታ የምናይ ይሆናል። ለመሆኑ ድምፃዊት ቬሮኒካ አዳነ የተነቀሰችው ንቅሳት ምንድን ነው? ቪዲዮ ላይክ፣ ሻር፣ ቻናሉ ሰብስክራይብ ማድረግ አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንደምታዩት ድምፃዊት ቬሮኒካ አዳነ እንግዲህ ንቅሳቷን የተነቀሰችው እጇ ላይ ነው። የተነቀሰችው የተነቀሰችው ንቅሳት ምንድን ነው ሲባል እንግዲህ የእመቤታችን የቅድስት የድንግል ማርያምን ስዕል ነው የተነቀሰችው። ነው ይህ ንቅሳት ከኦርቶዶክስ ተዋህዶ ሃይማኖት ይፈቀዳል? እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ እንግዲህ ንቅሳት በማንኛውም ሁኔታ አይፈቀድም፣ ክልክል ነው። ደግሞም የቅዱሳንን ስዕል እንኳንስ የቅዱሳንን ስዕል ይቅርና ሌላ መነቀስ አይቻልም ነው ድምፃዊ ቬሮኒካ አዳነን ለእመቤታችን ለቅድስት ለድንግል ማርያም ያላትን ፍቅር ሳናመሰግን አናልፈ። ነገር ግን ይህ ነገር ከአንድ ኦርቶዶክስ ተዋሕዶ እምነት ተከታይ የማይጠበቅና በሃይማኖትን የተከለከለና የማይፈቀድ ነገር። አንድ ሰው ለቅዱሳን ክብር ካለው ወይም ለእመቤታችን ለቅድስት ለቅዱስ ድንግል ማርያም ፍቅር አለኝ የሚል ከሆነ ፍቅሩን ሊገልጸው የሚችለው በውጫዊ የሰውነቱ ክፍል በመነቀስ ሳይሆን እሺ፣ ከልቡ የሚወዳት የሚያፈቅራት እመቤታችን ድንግል ማርያምን ሊያገለግላት የሚወድ የሚፈቅር ካለ በቃ በልቦናው ይውደዳት። በልቦና የሚወዳት ከሆነ በቃ ውዳሴ ማርያም ዋን ቢውድገን ይጸልይ፣ ቅዳሴ ማርያም ዋን ቢውድገን ይጸልይ። ይህን ስል ድምፃዊ ቬሮኒካ አዳነ ለእመቤታችን ለቅድስት ድንግል ማርያም በውጫዊ ነው እንጂ በልቦናዋ ፍቅር የላትም ማለት አይደለም። ምክንያቱም ይህን የሚያውቀው ፈጣሪ እንጂ ያደለው የሰው ልቦናን አላውቅም። ነገር ግን ይህ ከኦርቶዶክስ ተዋሕዶ ሃይማኖት የተከለከለ ነው። ዛሬው ቪዲዮ ፕሮግራማችን ብዙ እንዳተረፋችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ሰብት ፈጣሪ ሁላችንን ይጠብቅ። ደህና ነው።